ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ አምስተኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ሰዎች ባወጣነው ሳይት ላይ ሽያጭ ጨርሰን በዘጠኝ ወር ውስጥ 12ኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ሕብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ አንድ ሳይታችን ባለ አንድ መኝታ 75 ካሬ፣ ባለ ሁለት መኝታ 94 ካሬ እንዲሁም ባለ ሶስት መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡት ሳይቶቻችን ላይ ከ10 በመቶ ቅድመ ክፍያ ያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪልስቴት። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። የኢራን እስራኤል ግጭት ዛሬ ስድስተኛ ቀኑን ሲይዝ ማምሻውን እስራኤል በኢራን የተመረጡ አካባቢዎች ድብደባ መፈጸሟ ተሰምቷል። ኢራን ደግሞ የእስራኤል የወደብ ከተማም የሀይፋ ነዋሪዎች ለቀው እንዲወጡ አስጠንቅቃለች። በስድስቱ ቀናት ግጭት የተፈጠሩ አንኳር ጉዳዮችን ባጭሩ ለመቃኘት ያህል ሐሙስ ለአርባ አጥቢያ እስራኤል በኢራን የኒኩሌር ይዞታዎችና የመኖሪያ ህንፃዎች ላይ በፈጸመችው ጥቃት የኢራን የጦር አዛዦች ኒኩሌር ሳይንቲስቶችና ሰላማዊ ሰዎች ሲገደሉ፣ ኢራን በአጸፋው የእስራኤል ወታደራዊ ማዕከላትና የጦር ሰፈሮች ላይ ድሮኖች እንዲሁም ሚሳኤሎች አስወንጭፋለች። በሳምንቱ መጨረሻም የአየርና የሚሳኤል ጥቃቶች የቀጠሉ ሲሆን በዚህም የነዳጅ መሠረተ ልማቶች ተመትተዋል። እስራኤል በኢራን ላይ በፈጸመችው ጥቃት እስከ እሁድ ምሽት 224 ሰዎች ሲገደሉ ከአንድ ሺህ በላይ መጎዳታቸውን አስታውቃለች። እስራኤል በበኩሏም በጥቃቶቹ 20 ሰዎች ተገድለውብኛል ብላለች። ሰኞ እስራኤል የሰሜናዊ ቴሄራን ነዋሪዎች አካባቢያቸውን ለቀው እንዲወጡ ስታስጠነቅቅ የአሜሪካ ፕሬዝዳንት ዶናልድ ትራምፕም የቴሄራን ነዋሪዎች በሙሉ ከተማዋን በአስቸኳይ እንዲለቁ በማኅበራዊ ገጻቸው ላይ አሳስበዋል። ትናንት ነዋሪዎች ከቴሄራን ለመውጣት ሲሞክሩ በከተማዋ ዙሪያም የትራፊክ መጨናነቅ ታይቷል። ትራምፕ በተጨማሪም የኢራን መሪ አያቶላህ አሊ ካማኒ የት እንዳሉ እናውቃለን፣ ግን አሁን አንገድላቸውም ሲሉ ጽፈዋል። የኢራኑ መንፈሳዊ መሪ አያቶላህ አሊ ካማኒም ዛሬ ምላሽ ሰጥተዋል። እጅ መስጠት የማይሞከር ነው አሉ ካማኒ። ከዚያ ይልቅ አሜሪካም በግጭቱ ጣልቃ ብትገባም ከፍተኛ አደጋና ውድመት ይከተላል ሲሉ አስጠንቅቀዋል። አሊ ካማኒ በዛሬ መግለጫቸው አሜሪካም ጦርነቱን ከተቀላቀለች መቶ በመቶ ጉዳቱ የራሷ ነው ብለዋል። ኢራን እጅ ትስጥ ብሎ መናገር ሞኝነት እንደሆነ መቼም መሳሪያ እንደማይጥሉ አረጋግጠዋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር በመካከለኛው ምስራቅ ጸጥታ ሁኔታ ላይ ለመነጋገር ለዛሬ አስቸኳይ ስብሰባ መጥራታቸው ታውቋል። ይህ በእንዲህ እንዳለ ማንን እንደያዘ ያልታወቀ አውሮፕላን ከኢራን ተነስቶ ኦማን ዋና ከተማ ሙስካት መግባቱ ታውቋል። ኢራን የአየር ክልሏን በዘጋችበት ሁኔታ አውሮፕላኑ ከየትኛው የሀገሪቱ ክፍል እንደተነሳም የተባለ የለም። አውሮፕላኑ ምናልባትም የኢራን የኒኩሌር ተደራዳሪዎችን የያዘ ሳይሆን እንዳልቀረ ይነገራል። ኦማን በአሜሪካና በኢራን መካከል ለአምስት ዙር የተካሄደው ንግግር ዋነኛ አደራዳሪ መሆኗ ይታወቃል። በሌላ በኩል ትራምፕ የኢራኑ መሪ አያቶላህ አሊ ካማኒ እጅ አንሰጥም በማለት ለተናገሩት እንግዲያው መልካም ዕድል በማለት መልሰዋል። ዛሬ ማምሻውን አክለውም አሜሪካም በግጭቱ ትሳተፍ እንደሆነ ለቀረበላቸው ጥያቄ አሁን መናገር እንደማይችሉና ኢራን ትልቅ አጣብቂኝ ውስጥ የገባች በመሆኑ ወደ ሰላም መድረክ ለመመለስ ጊዜው አልረፈደም ብለዋል። በተያያዘም የጀርመን ውጭ ጉዳይ ሚኒስትር የአውሮፓ ሀገሮች የኢራንን የኒውክሌር ፕሮግራም አስመልክቶ ለተፈጠረው ቀውስ መፍትሄ ለማግኘት ከቴሄራን ጋር ለመነጋገር ፈቃደኛ መሆናቸውን ገልጸዋል። ውጭ ጉዳይ ሚኒስትሩ ዛሬ በሰጡት መግለጫ በቅን መንፈስ ከመጣችሁ ለድርድር መቼም አይረፍድም ብለዋል። እንደ ትራምፕ የዛሬው የጀርመን ውጭ ጉዳይ ሚኒስትር መግለጫ ከፈረንሳይና ከብሪታንያቻቸው ጋር የኢራን ውጭ ጉዳይ ሚኒስትርን በስልክ ካነጋገሩ ከሁለት ቀናት በኋላም የተሰጠ ነው ተብሏል። የ2015ቱ የኢራን የኒውክሌር ስምምነት አሁንም ድረስ መፍትሔ ለማምጣት ዝግጁ መሆኑን አክለዋል ሚኒስትሩም በተያያዘ የአውሮፓ ህብረት አራት መቶ ዜጎቹ ከእስራኤል እንዲወጡ ማድረጉን አመልክቷል። የስሎቫኪያም፣ ሉቲኒያም፣ ግሪክና የፖላንድ ዜጎችን ከእስራኤል ለማስወጣት ከሀገሮቹ የቀረበለትን ጥያቄ ተቀብሎ ድጋፍ ያደረገ ሲሆን በዮርዳኖስና በግብፅ በኩል መውጣታቸውን አረጋግጧል። የጀርመን የፈረንሳይ፣ የቤልጂየም፣ የአሜሪካና የሌሎች ሀገራት ዜጎችም በግብፅ በኩል ከእስራኤል መውጣታቸው ታውቋል። በኢራን ይኖሩ የነበሩ በመቶዎች የሚቆጠሩ የፓኪስታን ዜጎችም ሀገሪቱን ለቀው ለመውጣት ድንበር ላይ መድረሳቸውን ዛሬ ሲገልጹ የቴሄራን ጎዳናዎች ጭር ብለው መዋላቸውን ዘገቦች አመልክተዋል። ከዛሬ ከሰዓት ጀምሮ በመላው ኢራን ኢንተርኔት መቋረጡም እየተነገረ ነው። የ86 ዓመቱ አያቶላህ አሊ ካማኒ ከሦስት አስርት ዓመታት በላይ የኢራን ጠቅላይ መሪ ሆነው ቆይተዋል። አብዛኛው የኢራን ወጣት ያለርሳቸው አመራር ሕይወት እንደማያውቅ ሲነገር፣ የሀገሪቱ ፈላጭ ቆራጭ ናቸው ይላሉ በርካታ ወገኖች። ከሁሉም የመንግሥት ቅርንጫፎችና ተቋማት በላይ ሲሆኑ ለፍትህ አካላት፣ ለመንግሥት መገናኛ ብዙሃን፣ ቁልፍ የጸጥታ ተቋማትና ለሌሎች ከፍተኛ የመንግሥት መዋቅር ኃላፊዎችን የሚሾሙ አያቶላህ አሊ ካማኒ ናቸው። ከሀገሪቱ ፕሬዝዳንት በላይ የመጨረሻ ውሳኔ ሲሰጡ የኢራንን የውጭ ጉዳይና ወታደራዊ ፖሊሲዎችን ይቆጣጠራሉ። የሀገሪቱ ጦር ኃይል የበላይ ጠባቂ ሲሆኑ አሁን ኢራንን አጣብቂኝ ውስጥ የከተታት የኒውክሌር ፕሮግራም እንቅስቃሴን ይመራሉ። እናም እስራኤል አሊ ካማኒን መግደል ከቻለች ለኢራን ትልቅ ስብራት ነው ይላሉ የፖለቲካ ተንታኞች። ኢራን በተለያየ አቅጣጫም በእስራኤል ላይ መሳሪያ ላነሱ ቡድኖች ዱላ በማቀበል ስትወነጀል ቆይታለች። የጋዛው ሐማስ፣ የሊባኖስ ሂዝቦላህና የየመኑ ሁቲ ይጠቀሳሉ። ዓለም አቀፉ የአቶሚክ ኃይል ኤጀንሲ ቴሄራን አቅራቢያ ያሉ ሁለት ዩራኒየም ማምረቻ ማዕከላት መመታታቸውን ሲያስታውቅ፣ ኢራን በእስራኤል እየፈጸመች ባለው ጥቃት ሃይፐርሶኒክ ሚሳይሎች መጠቀሟን ይፋ አድርጋለች። የቻይናው ፕሬዝዳንት ሺ ጂንፒንግ በመካከለኛው ምስራቅ የተፈጠረው ውጥረት በአስቸኳይ እንዲረገብ ሲጠይቁ፣ የሩሲያው ፕሬዝዳንት ቭላድሚር ፑቲን ሁለቱን ተፋላሚ ወገኖች ለማሸማገል ፈቃደኛ መሆናቸውን ገልጸዋል። በተባበሩት አረብ ኤምሬትስ ጉብኝት ላይ የሚገኙት የአሜሪካ ተወካዮች ምክር ቤት አባላት ኢራን የኒኩሌር ፕሮግራሟን ካላቆመች አሜሪካም እርምጃ ለመውሰድ ዝግጁ ናት ብለዋል። ኒኩሌር የታጠቀች ኢራን ተጨባጭ ስጋት መሆኗን ለኢራን የኒኩሌር ፕሮግራሟን መተውናም ያለምንም ቅድመ ሁኔታ እጅ መስጠት ውርደት ነው ሲሉ የገለጹት ደግሞ አንድ የፖለቲካ ተንታኝ ናቸው ለቢቢሲ አልበርት ዎልፍ የተባሉት ተንታኝ ትራምፕ የኢራኑን መሪ ያለምንም ቅድመ ሁኔታም እጅ ስጡ ማለታቸው እንዲሁም የሀገሪቱን የኒውክሌር ፕሮግራም ሙሉ በሙሉ እንዲዘጉ ያቀረቡት ጥያቄ ለኢራን እንደ ትልቅ ክስረት የሚቆጠር ነው ብለዋል። ፕሬዚዳንት ትራምፕ ያለምንም ቅድመ ሁኔታም እጅ ስጡ ማለታቸው ሁሉም የኢራን የኒውክሌር ተቋማት ይወድማሉ፣ እንዲሁም የኒውክሌር ቴክኖሎጂ ይጣላል እንደማለት ነው ሲሉ አብራርተዋል። የሚሳኤል ፕሮግራማቸውን ሊተዉ ሌሎች አማጽያንን እንደ ሐማስና ሄዝቦላህ ያሉትን መደገፋቸውን ሊያቆሙ ይችላሉ። የኒኩሌር ፕሮግራማቸውን ግን ለማወቅ አይሞክሩም ማለትም አይጥሉም ብለዋል። ምክንያቱም የኒኩሌር ፕሮግራማቸው የሀገሪቱ ማዕከላዊ ጉዳይ በመሆኑ ኩራታቸውና በዓለም ላይ ያላቸው ደረጃም የሚገለጽበት ነው ብለዋል። የኒኩሌር ፊዚክስ ሊቅና የቀድሞ የተባበሩት መንግስታት የኒኩሌር ተቆጣጣሪው ዴቪድ አልብራይት ደግሞ የኢራን የምድር ውስጥ የኒኩሌር ጣቢያም ከመሬት በታች 80 ሜትር ጥልቀት ላይ የሚገኝ በመሆኑ ለማጥፋት በጣም ከባድ ነው ሲሉ ገልጸዋል። ኢራቅ ውስጥ ያገኟቸው ተሞክሮች የዓለም አቀፍ የአቶሚክ ኃይል ኤጀንሲ ሚስጢራዊ ፕሮግራሞችን ለመመርመር መንገዶችን እንዲያዳብር እንደረዳቸው አመልክተዋል። አክለውም አሁን የእስራኤል ድብደባም ቦታውን ለረጅም ጊዜ ከሥራ ውጪ ማድረግ ይችላል ብዬ አምናለሁ። አሜሪካ ደግሞ ምናልባትም ሙሉ በሙሉ ልታወድመው ትችላለች ብለዋል። ይህ አዋዜ ነው።